ቀስ ነው ዝም ብለሽ ነው አለቀሽ እንጂ፣ ለአንቺ ነበረ የምንለቀሰው። እውነት ለመናገር ይህኔ ቆንጆ ማለት ነው። ይህኔ ልጅ አብርሽ፣ ለአንቺ ነበረ ማለቀስ የነበረበት። ያው ባለ ትዳር ሆኖ ነው እንጂ ሩታማ ትገላለች እንጂ። እኔ ደግሞ የመጣው ልንገራችሁ፣ አንድ ፎቶ ተለቋል እና ኤዲት ነው ጋይስ፣ አሁን እዚህ ላደርግላቸዋለሁ እና በቃ ማለት አብርሽና ሄርሜላን እንደተሳሳሙ አድርጎ ኤዲት ተደርጎ የፈረደበት አንድ ዩቱበር አለ ጋይስ። በጣም ነፍሳ ይማረብ ነው ሳይማረ። እና ምን ልላችሁ ፈልጌ ነው ልወዱት ሄርሜላ እንደዚህ አምሮባት ነው ቆንጆ እንደዚህ ቆንጅዬ እኮ ናት ጋይስ ቆንጅዬ እኮ ናት። አለ ቦታ ተገኝታ ነው እየተሰደበች እንጂ ብዙ ሳይወዳት ነበር። በነገራችን ላይ በኖርማል አብርሸ ጋር ተጋግ ምንድነው ተሰማ የተሳሳመች ባት መጣ ጉንጭ ማለት ነው። ሌላ ቦታ ሳመችም ጉንጭ ግንባሩም የተሳሳመች ባት መጣ ኖሮ ኖርማል ጓደኛ ሆና ብትመጣ ኖሮ ምን ልበላችሁ በጣም ተመልካች ወዳት ነበረ። ለምን ሳቅታ ናት፣ ቆንጅዬ ናት፣ ደስ የምትላቋም አላት። እና በገዛ እጅሽ ነው ተመልካች እንዲሰድብሽ ያደረግሽው። ይሁ የኔ ስብ መጥቶ ሄርሜላ ባለጌ ናት ትሉኛል። ይህኔ ብልግና መቻየው መቻየው። እስቲ ንገሩኝ፣ አይታችኋል እናንተ አሁን ባለጌ ትሁን ምን ትሁን፣ አይታችኋል ተው። ባየኑ ነው አስታትምን ሰጠ እንጂ ዲቴል ስለ አንድ ሰው ማወቅ አንችልም፣ በጭራሽ በጭራሽ ማለት ነው። እና እንደዚህ ተጠጋግቶ ባታለቅስ ነበረ። የሚገርመኝ ጋይስ እንዲ አብርሸ እኮ እንደፈለገ እኮ ፍሪደም ሰጥቷት እኮ ነው። ልጅቷ ፍቅር ውስጤ ወደቀችው ሰፈጠች ነበ ወደቀች ሰፈጠችው እና ሚልላቸው ፈልጌ ነው። ፎቶውን አስገባላችኋለሁ ማለት ነው። ታምብሌት ላይ ማድረግላችኋለሁ እዚህም እና አብርሽና ኤርሜላ እንደተሳሳሙ ተደርጎ ኤዲት የተደረገው ያለውና እሱን ያዘዋውሩ ነበረ ና አንዳንድ ጥሩ አይደለም ጋይስ ማለት ጥሩ አይደለም። በቃ ማለት ለዩቱብ ብለን ብንሰራም የሰው ሙራል አለ አይደለ? ዩቱባችሁ ብዘገባችሁ ሰው ምንድነው የምታደረጉ ማለት ያልሰራ ያልተደረገ ነገርና ጥሩ አይደለም። አብርሽ እውነት ለመናገር ጠንካራ በጣም ነው ማደንቁ። ብዙ ነገር ተደርጎበታል እውነት ለመናገር የምሰራ ጥሩ ባይሆንም እና፣ ሄርሜልዬ፣ አንቺ አታልቅሽ። አብርሽ እንዲያለቅስ አድርግ። አብርሽ ያልቀ እና ውዶቼ፣ ማለት ነው ዛሬ እንግዲህ በምን ይመጡን አናቅም። እንጠብቃለን እስከ ማታ ማለት ነው። ሄርሚዬ ግን ከዚህ በኋላ እንዳታለቅሽ፣ አስለቅሽ እንጂ እንዳታለቅሽ ነግረሻሉ። ይሁት እስኪ አብርሽና ሄርሜላ እንደዚህ ተገጣጥሞ ማለት ነው። ፍቅር ፍቅር እኮ የሰሩ ነበር ጋይስ። ባታለቅሽ ነበር